ባለፉት ዓመታት አዲስ አበባ ከተማን ለዜጎች ምቹ የመኖሪያ ከተማ ለማድረግ የተለያዩ የልማት ፕሮጀክቶች ሲከናወኑ ቆይተዋል። በአዲስ አበባ ከተማ የተከናወኑ የልማት ፕሮጀክቶችን የጎበኙት የብልጽግና ከፍተኛ አመራሮች በአዲስ አበባ የተከናወኑ የልማት ፕሮጀክቶች እንደ ሀገር የመለወጥ አቅም እንዳለ አመላካች ነው ያሉ ሲሆን ይህንን እንደ መስፈንጠሪያ በመጠቀም በመላ ሀገሪቱ ሁለንተና እድገት ማረጋገጥ ያስፈልጋል ብለዋል። ኢትዮጵያ ያጣችው ነገር የላትም። እውነት ለመናገር ፈጣሪ በብዙ ሀብት ባርኮ የፈጠራት ሀገር፣ በብዙ ትውልድ የተባረከች ሀገር፣ መሬት ላይ ያለ ከመሬት በታች ያሉ ሀብቶች፣ ሰው፣ አመራሩ፣ ባለሙያዎቻችን፣ ዜጎቻችን በሙሉ የዚህ ምድር በረከቶች ናቸው ብዬ ነው የሚወስደው። እና ይሄንን ኃይል አስተባብሮ በአጭር ጊዜ ውስጥ ይሄንን መስራት ከተቻለ፣ እንግዲያውስ ይሄ ሀብት ትልቅ ነው ካልን በትልቅነታችን ልክ ደግሞ በቀጣይነትም ብዙ ስራ መስራት እንዳለብን ነው ማስበው። የብልጽግና ፓርቲ ከፍተኛ አመራር ስልጠና የወሰዱት አመራሮቹ ፓርቲው እንደ ሀገር ያለውን አቅም በመለየትና ሊሻሻሉ የሚገባቸውን ዘርፎች ትኩረት በማድረግ ለሀገሪቱ ሁለንተና እድገት እየሰራ ስለመሆኑም አንስተዋል። ከመደመር መንግስትና መንግስት ውስጥ ያለው ስብራት ምን ነበር? አሁንስ ያሉብን እንቅፋቶች ምንድን ናቸው? ወደፊትስ እንዴት ነው የምንሻገራቸው የሚለውን በመገምገብ በተለይ ወሳኝ የሆኑ የኢትዮጵያ ሴክተሮች ላይ ልዩ የሆነ ውይይትና አቅጣጫ ተቀምጦ ነው ያለው። ከዛ በስተመለስ ግን አሁን አዲስ አበባ ላይ የምናያቸው ነገሮች እዛም እዚህም የተጀመሩ ልማቶች ነገ ተነገ ወዲያ ተጠናክረው ተሰላስለው ኢትዮጵያን ማሻገርና ኢትዮጵያን ወደ ተሻለ ስሟን ወደሚመጥን ደረጃ ለማድረስ ውጥኖች እንደሆኑ አንዱ ማሳያ ነው። የመደመር መንግስት፣ ሕብረ ብሔራዊነትን እንደ ትልቅ አቅም በመውሰድ ሁሉም ዜጎች በእኩልነት ተጠቃሚ መሆን እንዲችሉ በአዲስ አበባ የተከናወኑ የልማት ስራዎችን በሌሎች ከተሞች እንዲስፋፋም በቁርጠኝነት እየሰራ ነው ብለዋል። እውነት ለመነጋገር ለአንዱ አንዱ ጌጥና ውበት ነው እንጂ ሸክም አይደለም። እኛ ሁሉ ያው የምንባላው ነገር ይሄ ነው። አለጋም በተደጋጋሚ ክቡር ጠቅላይ ሚኒስትራችን ሀገራችን ለኛ ተርፋ ለአፍሪካ ሀገራቶችም ትበቃለች። ሰው በረሃ ላይ ኮ ነው አይደለ? ዱባይ ላይ የተለያዩ ነገር በረሃ ላይ ሆኖ ምንም የሌላት ሀገር ላይ ከራሷ ዜጋ በላይ ሕዝብን ተሸክማ ያለች ከተማ ሀገር ኢትዮጵያ ደግሞ ግን ከየትኛውም አፍሪካ መቀመጫ ሆና ለሁሉም ተምሳሌት መሆን አለባችሁ። ክቡር ጠቅላይ ሚኒስትራችን የአዲስ አበባን የኮሪደር ልማት አንዱን ዙር ምረቃ ከተካሄደ በኋላ አዲስ አበባ ላይ ይህንን ውጤት ያስመዘገቡ ሰዎች ሌላ ከተሞችንም እንዲደግፉ በማድረግ ክብርት ከንቲባችን ቢሾፍቱ እና ሌሎች ከተሞች እንዲደግፉ ተደርጎ አሁን እነ ቢሾፍቱ እነ አዳማ፣ አርባ ምንጭ፣ አዋሳ፣ ሐረር፣ ጅጅጋ፣ ባህር ዳር እነዚህ በሙሉ በጣም አስደናቂ የሆነ የኮሪደር ልማት እየታየባቸው ያሉ አካባቢዎች ናቸው። መንግስት ሰው ተኮር የልማት ፕሮጀክቶች ላይ ትኩረት አድርጎ እየሰራ መሆኑን የገለጹት ከፍተኛ አመራሮቹ በቀጣይ የመኖሪያ ቤት ችግርና የኑሮ ውድነትን ለማቃለል የሚሰራ ስለመሆኑም ተናግረዋል።